እንግዲህ በዚህ ምክንያት መንግስት ምክንያት የሆነ ነጻነታችን አካል አምባገነን መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ነው ያለው። እንግዲህ ደግሞ ፖሊስ ያባረረኝ ያሳደደኝ፣ በዚህ ሰው የፈለገውን የሚናገርበት ነጻነቱን የሚያውጁበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ እውነት ለመናገር እና ሁላችሁም ይሄ ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። ፍቅር ሲዝም ጠቅላይ ሚኒስትሩ ቅሪዝም እንዳያስብሉ በጣም የማይሆን ነገር እያወራ ነው። አንዳንድ ጊዜ ገደብ እያረካው አይነው። ብዙ ችግር ሊኖርብህ ይችላል። ብዙ የሚያናድን ነገር ሊኖር ይችላል። አንተን አደለም እኛንም ብዙ የሚያናደን ነገሮች አሉ። ገባ ግን ነገሮችን እያየ ፍቅር ሲዝም ቅሪዝም የሚባል ይጀመርላል። ቅሪ ላል ቅሪ ያሰኘዋል። ተው እንዳንተ ይህንም መንግስት ተናግሮ ምንም እርምጃ ያልተወሰደበት ሰው አለ ነገር ሚኒስቴ

መንግስትን ኢትዮጵያ ውስጥ ሆኖ መሳደብ ዋጋ ያስከፍላል። ባለፈውም ተናገር ያለው ይሄ ነገር መንግስትን መናገር ጥፋቱን እንዲያድርጎኛል ብለ ከመናገር ያለፈ ኢትዮጵያ

አይጠይቁኝ እኔ ለማንም ሰው እያደለብኝ ህሊና ያዘዘኝ ነው። ሁለት ነጥብ ስምንት ሚሊዮን ብር ነው የመንግስት የወሰደብኝ። ይህ ጊፍት ተጠቃልሎ ያን ያክላል። በዛ ላይ የ50 ሚሊዮን ብር የእርሻ መሬት ነው የተወሰደብኝ። የ10 ሚሊዮን ብር መኖሪያ ቤት ነው የወሰደብኝ መንግስት። አሜሪካንም አውስትራሊያን ቤድን ገንዘብ አላገኘሁም እንኳን በጊፍት ይኸው መረጃው አለ። ካርታ አለው። መሬቱ የእርሻ መሬቱ አምስት ሺህ ካሬ ሜትር 30 ቄሮ መጥቶ ነው የወረረው። አሸዋ ሜዳ ሁሉም ሰው ያውቋል። ፍቅር ሲዝመር ይፍ ነው። ነፃነት ለሁላችንም ሊኖር ይገባል እንጂ እንደዚህ ደስ ማይል ነገር ጥሩ አይደለም። ሁላችንም የመናገር ነፃነት፣ የማውራት መብት፣ የፈለግነው የመናገር ሊኖር ይገባል እንጂ፣ በዚህ ደረጃ አንድ መንግስት እንደዚህ ችግር ሊሆንብን አይደለም። ሰላም ሊሰጠን መብታችንን፣ ሌባውን ሊያስር በዘረኛውን ሊያስር ነበር ለዘረኛውን ሊያስር የመጣ መሆን ነበረበት እንጂ ራሱ ዘረኛ ሊሆን አይገባው። ዘረኛ የሆነ ሊታሰር ሊገደል ይገባል እንጂ ጭራሽ መጥተው ዘረኛና ሌባ አንድ መንግስት ሊሆን አይገባም። አሁን እሬቻ ሲከበር እሬቻ ሲከበር ያ ሁሉ በጀት ከየት የመጣ ይመስላል? የሰው ልብስ ሁሉ አልቀረም። ለእያንዳንዱ ለዛ ሁሉ ብር የሚሰጠው በየጎጡ ምንድን ነው?

ክርስቲያኖች ፖሊስ ካቶች ኦርቶዶክሶች ሙስሊሞች የሚያደርጉትን አጥተዋል። እንዴት ነው እሬታ የሚያከብሩት? ሁለት አይነት በዓል ማክበር አለን። ለመንግስታቸው ሲሉ ደግሞ በዓል ያከብሩ። እሬታ ሙስሊም፣ እሬታ ኦርቶዶክስ፣ እሬታ ካቶሊክ፣ ፖሊስታ አለን። ይ አብይ ነው የሚመጥባቸው አምላካቸው የሚመጥባቸው ለምን እንደዚህ ሊያሳስባቸው? ፍቅሪዝም፣ አሁን አንተ ጋር እያየው ነው። ከሁለት ሺህ ሰው በላይ ነው ያለው። እኔ ጋ ኦሎሞስ ወደ ሶስት ሺህ አራት ሺህ እየደረሰ ነው። ይሄ ነገር ጥሩ አይደለም ላንተ። ሰው በቃ ውጣ ከዚህ ከላይ ቡጣና ብታውራ ይሻላል። ሌላ ጊዜ አስር ሺህም ሊደርስ ይችላል። ይሄ ሰው እንደዚህ አይነት ነገር ነው የሚፈልገው። እኛ ሰው ይቅረበ አየር መንገድ እ እንዳለው ዕጣ በዛ ሆሚደ እንደዚያ ነገር ብትታገድ እንዲሁ ሁኛለሁ ብለህ መናገሩ አይሻልም። በጉልበት ማነው የሚሰማኝ? የትኛውን ነፃነትና መብት ሲኖር ነው? እዚገር ማን ነው መብት የሚሰጥ? የትኛው መብት ሲከበር ነው በዘረኝነት የታጠረ አገር ሆኖ ነው የሚሰጠው። ወንድማዊ ምክር ልምከረ ውጣ ከዚህ ላይ ፍቅሪዝም፣ ውጣ ከዚህ ላይፍ ተው። አሁን እየሞቀ ነው የሚሄደው ወደ ሦስት ሺህ ሰው እየደረሰ ነው፣ አንተ ጋር እያየው ነው። እኔ ጋም ወደ አራት ሺህ ሰው እየደረሰ ነው። ተው ፍቅሪዝም፣ ውጣ ከዚህ ላይ ሰዎች ፖለቲካዊ ቅርብ ውጣ ከዚህ ነገር ላይ። መንፈስ ቅዱስ በእናንተ ቤትን እያገዛችሁ ያላችሁ አሁን እያየ ያለው አንተ የዛሬውን ኮሜንት ላይ ጀግና የምትባለውን ነገር ነው። ተው

ውጣ ከላይ ከላይ፣ ይቅረብተው ታዲያ፣ ይህን በህግ በአግባቡ መጠየቅ እንጂ እየተሳደብክ መጠየቅ ይቻላል ወይ? ምን መብቴ ነው። በቃ እኔ አንድ ነገር የማንንም ሰላም እያናጋ ነው ብዬ አንድ መንግስት የመናገር ሁላችንም መብት አለ፣ ሊኖረን ይገባል። ካለዛ እንዴት ነው ተቃዋሚ ፓርቲዎች ሊኖሩ የመቃወም መብት ምርጫ የሚባል ነገር የለም። በአሁኑ ሰዓት የትኛውን ፓርቲ ፖለቲካል ምርጫ መወዳደር አይቻልም። ምክንያቱ ስትናገር ስት እኔ ስለምርጫ ብሔርተኝነት መኖር የለበትም አሁን አንተ እንደዚህ ስላልክ ምን የሚፈጠር ይመስልሃል? እኔም ሌላ አንድነት ይህን ነበር የሚፈልገው። ሁሉም ብሄር ብሄረሰቦች አንድ ሆነህ ይሄንን ጉዳይ ማስቆም አለብን፣ መዋጋት አለብን። የብሄርተኝነት አገዛዝ መቆም አለበት። አሁን ግራ ይገባል ብሎ ከየትም ቦታ ላይ ኦሮምኛ ተናጋሪውም አለ፣ የደቡብ ክልል ሰውም አለ። የትኛው ተቋም ላይ ነው ኦሮሞው ብቻ እየሰራ ያለው? ንገረኝ እስኪ። የትኛው ተቋም ላይ ወይ እኔ ይሸርቻለሁ እኮ ክፍለ ከተማ ባልሰራ እንደዋሻ ያለው ቀበሌ ሁሉም ህዝብ እኮ የሚመሰክረው ነው። እያንዳንዱ ብሔረሰብ ይመሰክራል። ይሄ እንዴ! እያንዳንዱ ቦታ በኦሮሞ እየተቀየራለሁ ኦሮምኛ መናገር የሚችል ማውራት የሚችል ብለው አውቀው እኮ በዘዴ ነው። ኦሮምኛ መናገር ይችላል ማውራት ይችላል ብለው አንዴ ወሩ በኦሮምኛ መናገርና ለመናገር ከሞሮሞስ ብቻ ናቸው። የኦሮሞ ቋንቋ ሌላ ቢሆን አይችልም ኦሮምኛ አይችልም ባይም አማርኛ ሁሉ ይችላል። ስለዚህ በዚህ ነው እየቀየሩት። ማነው የሚችለው? አማራ የሆነ ሰ ሌላ ብሄር ፍቅሪዝም፣ ኢትዮጵያ ውስጥ የአማራና የደቡብ የሌላ ብሄር ብሄረሰብ ቢሮ ውስጥ የሚሰራ ሰው የለም እያልከኝ ነው አሁን ይሄ? ከነትለን ሳይሆሉ ጥቂት አለ እነሱ ኦልሞስት ብሔራቸውን ቀይረዋል። በ በግድ ነው የሚሰሩት ፈርተው ሚ ፈርተው የቀሩት በጣም ትንሽ ትንሽ ናቸው። አስገድዷቸው ለእንጀራቸው ብለው እንዲያድሩ አድርገዋቸዋል። ጥቂቶቹ በጣም ጥቂት ናቸው። ባካችሁ ቤቱን አርጎ እባካችሁ ወይ በአጠቃላይ ከፍተኛ የሆነ ጫና ማህበረሰቡ ላይ እያመጣ ነው። ይህ መንግስት በብሄርተኝነት ከፍተኛ ስራ እየሰራ ነው። እየሰራ ያለው ስራ በእውቀኝነት ላይ የበለጸገ መንግስት ወደዚህ የሚሰራው ኦሮሞ አማራ ማንም ይግዛ ሙስሊም፣ ክርስቲያን፣ ጴንጤ ማንም ይግዛ አይመለከትም። ብሄርተኝነት አናታችን ላይ ወጥተዋል። የትኛው ብሄርተኝነት ነው የምትነግረኝ? ቆይ የትኛው፣ የትኛው ንገረኝ እስቲ ያኛው ቤተኝነት፣ አልሆነም ለምንድን ነው ሮሮዎች እየመታሪያበ ደ ገ እደነፉ እንዲያውም ገም ሁ እኮ እስካሁን ያስሩህ ነበር። አሁን መንግስት አንተም ማሰራቅቶት ይመስልሃል? ንገረኝ ምስኛ አገር ላገር እየፈለገኛልያለው ባንክ እኮ አግደውታል። አቀራ ከፈለገ ሁሉም ባንክ ውጪ ታግዷል። ንግድ ባንክ አቀረ አዋሽ አቀረ ውሰቴ ነው። እዚህ አካውንት ሰጥቻችሁ። አሁን እኔ እንደ ወንድም ብመክር ፍቅሪዝም ከንደዚህ ነገር ውጣ። ውጣ ማለት ምንድን ነው መሰለ፣ ብዙ ነገር ነው። ቤቴ ፈርሷል፣ ከስራ አባረውኛል ከክፍለ ለከተማ፣ ከንደገና ደግሞ ባንኬ ላይ ያለውን ገንዘብ ወስደውብኛል፣ ከንደገና ደግሞ ብዙ ነገር ነው ያደረጉት። በተለይ ሀምሳ ሚሊዮን ብር የሚያወጣ